ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም ሬትን እስኪ በአላህ ሊበላቸው። ይህን ቪዲዮ ላይክ ሼር አድርጉም፣ ለመምጣት ያሰቡ ሰዎችም ካሉ ይህ ቪዲዮ እንዲደርሳቸው ፈልጋለሁ። ሙሉ ቪዲዮውን አስከተይ አስገባላችኋለሁ ቪዲዮውን ላይክ ሼር በማድረግ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በእያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግባኤ ላይ ያያችሁትን ቪዲዮ ሙሉውን አስገባላችኋለሁ። በመጀመሪያ ግን እባካችሁ ይሄን ቪዲዮ ላይክ ሼር አድርጋችሁ አሁን ለመምጣት ያሰቡና እያታለሉ በነገራችን በአሁኑ ሰዓት ላይ ሰው እያታለል ደላለው ለብሩ ስል ህዝቡን እያስጨረሰው ነው ማለት ነው እና ወላሂ ዛሬ ያየሁት ቪዲዮ እኔ ጭንቅላት የታሞ ነው ያልኩት። እኔ ሶሻል ሚዲያ ስላለኝ ተጠቃሚ ስለሆንኩ ቢያንስ አንድ ሰው ባተርፍ ብዬ ነው ዛሬ ይሄንን ቪዲዮ ይዤው የመጣሁት። እዝጋ ግን ያንን ያየሁትን ቪዲዮ እዝጋ አምጥቼ ማስገባት አልችልም። ወላሂ ባታዩት ነው የሚመረጠው ማለት ነው። ልባችሁ ይታመማል። ወላሂ ልባችሁ ይታመማል። ጭንቅላታችሁ ይታመማል። እኔ ዛሬ እንዴት ሆኜ እንደምተኛ አላቅም። በእንቅልፌ እራሱ ይመጣብኛል ያየሁት ነገር ማለት ነው። ግማሻቸው በአሳ ተበልተው እንደዛ ሆነው እንደዛ እኔ እንጃ ምን ብዬ መናገር እንዳለብኝ አላቅም። ወላይ እያነቀኝ ነው እንባው ማለት ነው። እና በጣም ነው ልብ የሚሰብረው ወጣት እኮ የሚመጡት እኮ ህጻናቶች ናቸው ብታቸው። ወላይ በጣም ነው ልብ የሚሰብረው። ግማሽ ገላቸው ነው ያለው እንዳለ፣ በአሳ ተበልተዋል። ገብቶቿን ገነኩ ህጻን ጫጩት። ወላይ ለዚህ በጣም ነው የሚያሳዝን። ይህን ቤተሰብ ቢሰማ ቢያንስ እኮ የነዚህን ልጆች በነፃ ትሄዳላችሁ ብሎ አታለው ነው ከሀገር ያስወጧቸው። ቤተሰብ ፈቅዶ ና እሺ ብሎ አደለም የሸኛቸው። ግን ቤተሰብ ይህንን መርዶ ቢሰማ ምን ያክል ልቡ እንደሚሰበር እድሜ ልካቸው በፀፀት እና በለቅሶ የሚኖሩ እናታባት አሉ። ወላሄ የባካችሁ እህቶቼ ማለት ነው ይህንን ቪዲዮ ላይክ ሼር አድርጋችሁ ለሁሉም እህት ወንድሞች እንዲደርስ ና በመምጣቱ እንኳን የሚፈልጉ ካሉ ይሄንን አይተው እንዲመለሱ በሀገራቸው ጸጥ ብሎ እንዲቀመጡ አድርጉ ማለት ነው እና በጣም ነው ልብ የሚሰብረ ማተው እንኳን በሰላም እዚህ ሀገር ላይ ቢገቡ። እሺ አሁን ሰዓት ላይ በጣም መንገዱ ከፍቷል፣ ሰው ከፍቷል። በጣም ነው ልብ የሚሰብረው። ወላ የምታዩት የምትሰሙት ነገር ራሱ በጣም ነው እኔ እንጃ። ተጨካክነናል፣ ገብቷቸው ሰው ለብር ብሎ የሰውን ህይወት እየሸጠ የሰውን ህይወት አሳልፎ እየሸጠ ነው ያለው። የዓሳ እራት እያደረጓቸው ነው ያሉት ወንድሞቻችን እህቶቻችን። የሞቱትን ብታዩ እንዴት ወንድ፣ ግማሻቸው ጭንቅላታቸው ተበልቶ ሙሉ ገላቸው ቀርቶ ምና ነገር በጣም ነው የሚያሳዝነው እና ባካችሁ ቪዲዮን ላስገባላችሁ እና አዳምጡት። ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም በዚህ በዚህ በዚህ ሁለት ወር ውስጥ እንኳን ስንት ወጣት ነው ያለቀው? እስኪ መቶ ሰማኒያ አንድ ሰው አሁን ደግሞ መቶ ሰማኒያ ምናምን ሰው ሁሉ ወጣት ለዛውም ስንት ጠፍቶ የወጣው ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህጻናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን ምንም የሚያቆጣሪ እኮ የላቸውም። እስከመቼ ነው እናቶቻችን እንደዚህ ውቁ ውስጣቸው ቁስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሶስት የአስራ አራት የአስራ አምስት ዕድሜ ልጆችን መቼ ነው የሞት የሚያበቃ መቼ ነው እናቶቻችን መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት ህገወጥ ጉዞ እባካችሁ እባካችሁ እባካችሁ እባካችሁ አይ፣ ነው ተመችቷችሁ አይደለም የምትሰደዱት፣ እናውቃለን። ግን ፕሊዝ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው፣ አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር፣ የአሳራት ሆኖ ሲቀር፣ እንዴት እያሳላችሁ ነው እናንተ ይህን እያያችሁ የምትሰደዱት? እባካችሁ ስለ ወላጅ ስትሉ፣ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ፣ እንዴ፣ ቢያንስ ስለወላጆቻችሁ ዘኑ እንጂ የምር እናቶቻቸው አባቶቻቸው ይህንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እንኮ ነው እንደዚህ ስንጮህ የምንናገረው እኮ ክፉ አይን እያየን ስለሆን እንኮ ነው እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኳ አለ። እረ፣ ስለ እግዚአብሔር ረ እንዳው ስለ ወላድ ስትሉ እባካችሁ እስኪያስቡት እስኪያስቡት፣ ሶስት መቶ ምናምን ሰው ባለፈው፣ መቶ ምናምን ሰው አሁን ደግሞ መቶ ሰማንያ ሰው ባለፈው፣ መቶ ሰማንያ አንድ አሁን መቶ ሰማንያ ሶስት መቶ ምናምን ስልሳ ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳዑዲ ድንበር እንደ ቅጠል ይረግፋል፣ በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ኧረ እባካችሁ ስለወላሂ፣ እረ ስለ እግዚአብሔር ስለፈጠራችሁ ይህ መቼም እንደ ሰማችሁት ነው። በጣም ነው በሚሰብረው፣ በጣም ነው የሚያሳዝነው። ወላህ ኢላዚም እንደዚህ የሚያደርጉና ሕፃናቶቹን እያታለሉ ለብራቸው ብለው የሰው ነፍስ አሳልፎ ለሚሰጡትን ሚያስይዛቸውና እነሱን ለፖሊስ አሳልፎ የሚሰጣቸው አጣን ማለት ነው። አንዱ እንኳን የህንን መንገድ ሲቃወም አንዱ እንትን ይደግፋል። በዚህ ምክንያት ደግሞ ይሄው ህጻናቶች ቤተሰብ ወላይ ያላለቀ ህዝብ እኮ የለም፣ እንደ ቅጠሉ እኮ ነው የረገፉት መንገድ ላይ። ግን በአሁኑ ሰዓት ላይ ደግሞ በጣም የሰውዲ ሹርጣ ራሱ በጣም ተጠናክሯል። ያንን እንኳን ጭንቀትና መከራ አልፋችሁ ብትመጡ ማለት ነው መንገድ ላይ ፖሊሶች ግንትን በጥይት ወቅቶ ይገላቸዋል ማለት ነው እና እባካችሁ እህት ወንድም ካላችሁ እንዳይመጡ አድርጉ። ከተቻለ የፈለገ ነገር ይሁን በትክክለኛው መንገድ መምጣት አለባቸው። በአይሮፕላን ማለት ነው። መምጣቱ ካልቀረው እኮ ቆ የሚከፈለው ገንዘብ እኮ እዚህ እንኳን አላ አትርፏቸው እንኳን በሰላም ከገቡ እኮ የሚከፈለው ገንዘብ ቀላል እኮ አደለም። ወላ ቀላል አደለም ለቃማለቃማ የምትከፍሉትን እጥፍ ነው የምትከፍሉት ማለት ነው። እና በዛ ላይ ደግሞ ከደረሱ ያንን መከራና ስቃ አልፎ እንኳን ከደረሱ በኋላ የሚጠብቃቸው ሌላ መከራና ስቃ፣ ያለ ብር ካላስገባችሁ እየተባሉ እየተቀጠቀጡ እየተደበደቡ ስንት መከራ ስንቶቻቸው አይናቸውን ያጡ እግራቸውን እንደገና በቃ አካለ ስንኩል ሆነው ብዙ ብዙ መከራ የደረሰባቸው መንገድ ላይ በጣም ችግር ውስጥ የገቡ ብዙ አሉ ማለት ነው። እና ባካችሁ ይህንን መንገድ እንደምን ደም ብለን እናዘጋው። ወላሂ እንዳይመጡ እንኳን የሆነ ነገር አድርገን ብናዘጋው ካልቻልን ደግሞ ሌሎች እንዳይመጡ ይህንን መከራ እንዳይቀምሱ ይህን ቦታ እንዳይደርሱ መክረና ቪዲዮ አሳይተን ብናስቀራቸው ይሻላል ማለት ነው። ደግሞ እኮ ይህንን ነገር ስትናገሩ እና ተው ስትባል ሲሏቸው እንኳን የማይሰሙ ሰዎች አሉ። ይህንን መከራና ስቃዩ እንኳን እያ እንትን እየተሰማ እዛ እያታለሏቸው እንደዚህ እኮ ነው። እንደዚህ አይነት ነገር የለም፣ ውሸት ነው። በቃ እናንተ ለነሱ ስቃይ መከራ እዚህ መተው ለምንትን መንገድ ላይ እንዳይቀሩባችሁ ፈርታችሁ ስትመክሯቸው ብር በእነሱ የቆጠባችሁና እንዳይመጡ የፈለጋችሁ ምቀኝነት የያዛችሁ ይመስላችኋል ማለት ነው። ብዙ ጊዜ እኔ በራሴ ደርሶብኝ ስላየው ነው እና ሶስት ወንድሞች አሉኝ አላህ ይጠብቃቸውና እና ሶስቱም እዚህ ሀገር ላይ መተው ሁለቱ ተይዞ ሀገር ገብተዋል አሁን አንዱ እስር ቤት ነው ያለው አላህ በሰላም እንዲያስገባ ዱዓ አድርጉልኝ ማለት ነው እነዚህን ሶስቶቹንም እኔ ስመክራቸው ወላሂ ለአዚም እባክህ መምጣትም ካለብህ በቃማመጣ አለው የመጀመሪያ ወንድሜ የመጀመሪያ ትልቁ ወንድሜ የእኔ ታናሽ ነው ግን ከነሱ የሚበልጠው ወንድሜ ማለት ነው እንዳትመጣ ተው። በቃማ መጣሃለሁ እስከዛ ባዝቦርታ ቁጭ ቁጭ በል ብር ሳጠራቅም ትመጣለህ ብዬ ስለው ምን እንዳለኝ ታውቃላችሁ? አንቺን ለእኔ ብር መስጠትና እኔ ሰውዲ እንዳልመጣ ስለፈለግሽ ነው እንጂ የኔ እንትን ችግር መድረስ የኔ የኔ እንትን አሳስቦሽ አይደለም ብሎ ተቃውሞ እስከ መቼ ድረስ ሳያናግረኝ ቂም ይዞኝ ቆይቷል ማለት ነው። ከመጣ በኋላስ ምንድን ያለው? ያኔ በሰማዎሽ ኖሮ ያኔ መንገድ ግማሽ መንገድ ላይ ደርሼ ያልሽኝ ነገር መጣብኝ፣ ለካ እውነትሽ ነበረ። አስባችሁታል። ሁለተኛው ወንድሜ ደግሞ ይህንን ነገር ስናገረው በጣም ነው የተቆጣኝ። በጣም ነው በቃ አላናግርሽ አለኝ ማለት ነው። አትምጣ፣ ሁሌ በደወልኩ ቁጥር ወንድሜ አትምጣ እባክህ መንገዱ እኮ በጣም ከባድ ነው እና አትምጣ እባክህ፣ የምትፈልገውን ነገር ሀገር ሆነ አደርግልሃለሁ፣ እዚሁ ሀገር መታ በማነሳ ብር የሆነ ነገር አደርግልሃለሁ እንዳትመጣ ስለው። ድምፁን አትፍቶብኝ ማናገር እምቢ ብሎ ሀገር እያለ እኔ ስደውል የለም በሏት ብሎ ውጭ ወጣ ነበረ ማለት ነው። መጨረሻ ላይ ግን ከመጣ በኋላ መንገድ ላይ እንትኑ ማለት ደላላው ቶሎ ቶሎ ስላልተንቀሳቀሰ መንገዱ በጣም ስለከበደው ወደኋላ ስቀር ይኸው ያኔ እንትን በእርግጫ ብሎት እስካሁን ድረስ ታሟል ማለት ነው። ከመጣ በኋላ ግን ለእኔ እውነትሽን ነበረ ብሎ ሲያማር ነበረ ማለት ነው። ሁለተኛው ሶስተኛው ወንድሜ እንደዛ ግን፣ ሰው በቃ ስትበኩሯቸው ተው ስትሏቸው ለነሱ አስባችሁ ተጨንቃችሁ መንገድ ላይ የሆነ ነገር እንዳይሆኑብኝ ብላችሁ ስታስቡላቸው እነሱ ግን የሚያስቡትና እኛ በቃ እነሱ እዚህ ሀገር እንዳይመጡ ብር እንዳንልክ በእነሱ የቆጠብን ነው የሚመስላቸው። ግን የባካችሁ ይህንን ቪዲዮ አሳይቷችኋቸው ቢያንስ ወላሂ ቴሌግራሙን ከፈለጋችሁ ማለት ይህንን መከራና ስቃይ በተለይ ደግሞ የወንድሞቻችንን አስክሬን ማለት ነው እንዲያዩና እንዲረዱ ይሄ ነገር እውነት መሆኑን እንዲያውቁ ከፈለጉ፣ የእንትን ኮመንት ላይ ንገሩኝና የብሬክስን ገብታችሁ እንዲታይ እዚ ጋ አምጥቼ አላጥፍም። በጣም ነው የሚዘገን፣ ነው ዩቱቡም ያጠፋዋል። ለምን የሰው እንትን ስለሆነ ሬሳ ስለሆነ። ገብታችኋል። ምን አደርጋለሁ መሰላችሁ፣ እንትን ኮመንት ላይ ሊንኩን አስቀምጭልኝ በሉኝ። የብሬክስን ሊንክ እዚ ጋ አምጥቼ እንትን ኮመንት ላይ አምጥቼ አስቀምጥላችኋለሁ። ወይም ደግሞ ስሙን ጽፍላችኋለሁኝ። እና እንፈልጋለን ማየት እንፈልግ እኔ እንዳታዩት፣ መክራለሁኝ። ግን ማየት እንፈልጋለን ብላችሁም ካሰባችሁ ሊንኩን አስቀምጭልን በሉኝ፣ አስቀምጥላችኋለሁ ወይም ደግሞ የቴሌግራሙን ስም ጽፍላችኋለሁ ማለት ነው። ለማንኛውም ሐባይቢ የዛሬ ቪዲዮ ይሄንን ይመስላል። ግን የባካችሁ ወንድሞቻችሁን ምከሩ። አልፈልገም ብሎ እንትን ሳያውቁ መጥተው ከንትን ከምትሰቃዩና ከምትጨከኑ በነገርኩት ባልመጣ ያኔ ባሳየሁት ኖሮ ብላችሁ እንዳትጸጸቱ ብቻ ቪዲዮን አሳዩቸው፣ ምከሯቸው። እምቢ ብለው ከመጡ የራሳቸው ጉዳይ ምንም። አንድ ሰው ሳያውቅ መጥቶ ከሚሰቃይ አውቆ ከመጣ በራሱ እግር ስለመጣ መቼም ቢሆን አይጸጽተኝም። ግን ሳልናገር ወይም ደግሞ ሳልመክረው ሳላሳየው መጥቶ ይሄንን ችግር ውስጥ ብገባ ጸጽተኛል። ለማንኛውም አላህ ይጠብቀን፣ የምጠብቃችሁም የሞቱትን አላህ ጀነት አድርጋቸው፣ ለቤተሰቦቻቸው መጽናናትንና ሶብርን አላህ ይወፍቃቸው። ላለው የዛሬ ቪዲዮ ይህንን ይመስላል። ሰላም አለይኩም ወረህመቱላሂ ወበረካቱ።